ይገባኛል። እንደዚህ የሚያንጨረጭ ቅመሞች ብር ካልተላከልህ ወተክ መልስ ይሰጣል። ዝም ካልክ ባላየ ለሽ ሰይ እንኳን ተሰጠ አይደለም ብር ደም የሚሰጠው ልጅ ነው። ምን ተወኝ? ምን ያንገበገበሽ? አካውንትሽ ገብቶ የወሰደብሽ መሰለሽ? እንደ ወደሽ ከተደፋሽ ምንድን ነው አለ ሀገሬ ሰው ብላለሽ። ቃልዬ ቃልዬ ዛሬ ጥሩ ነገር ተናገርሽ። የምሬ ነው። እውነት እንደዚህ የሚቆረቆርሽ ከሆነ እውነት ለብሩኬ ማለት ነው የምታወሪያቸውን ነገሮች ብታስተካክል በጣም ደስ ይላል። አንዳንዴ በስሜት ለምት በጣም ሀይሜን ስለምትወጃት ስሜቷ ልትሆኚ ትችላለች። ግን ስሜትሽ መቆጣጠር መቻል አለብሽ። እኔ አሁን በጣም አደንቃችኋለሁ ሁለቱንም። ልቤ ያለው ከሁለቱም ጋር ነው፣ ከሀይሚም ከብሩኬም። ለሁለቱም መጥፎ ነገር መናገር የሆነ ያስጠላኛል። ግን ሰዎች ደግሞ በሚናገሩት ልክ አንዳንዴ እናገራለሁ። ግን ደግሞ በኋላ ዞር የቪዲዮን ሳየው ለእነሱ እኮ ይሄ አይሆንም እነሱ እኮ ነገ ዞሮ ይገናኛሉ ምናም ብዬ ራሴ የምጸጸትበት ቀን አለ። በፊት በፊት አሁን አይደለም። አሁን እኔ ስለ አይዲያቸው ስለ ቪዲዮ ላይ ስላለ ነገር ብቻ ነው የምናገረው። ሰው እንደዚህም ሰርታችሁ ጥሩ ሰራችሁ ማይላችሁ ሰው አለ። ግን ያ እኔ አልደግፍም። ለምን አንዱን ጥላችሁ አንዱን ስታንጠለጥሉ ነው ሰው ደስ የሚለው ደግሞ እዛ አልፈልግም። ሶ ዛሬ ቃል እየዚህ ጋር አንድ መልእክት አስተላልፋለች እና በዛው አንድ ነገር ልናገራት እፈልጋለሁ። ትችያት ነበር። እኔ እሷን እየተከተልኩ ከእሷ ጋር ገደል መግባት አልፈልግም ብዬ ማለት ነው። ሰላም ጤና ይስጥልን የእኛ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በብሩኬ ላይ የውሸት ገንዘብ ወስዷል እና ካላክሽለት፣ ከሰጠሽው መብት እኮ ነው። ደምሽን ራሷን ጠፍጡፋሽ ብትሰጪው፣ ብሩክ እኮ የሚገባው ወንድ ነው። ምንድን ነው ችግሩ? ችግርሽ ምንድን ነው? አንቺ አልሰጠሽውም እኮ። የሰጡት እኮ የማዳም ቅመሞች ደግሞ ማለት ነው። አንቺ ወደሽ በሰጠሽ እኛ ምን አገባል? እኛ ለምን ሁላችንም ለብሩ 24 ሰዓት እየሰራችሁ እንዴ? 50 ሰዓትም ይሰራለት የሚገባው ሰው ነው። በቃ ሊለወጥ የፈለገ ሰው ራሱ ተለውጦ ሰው መለወጥ ለሚፈልግ ሰው ምን ችግር አለው? ከ24 ሰዓት በላይ ቢሰራለት ምን አንገበገበሽ አንቺ? እንደዚህ አይነት መረጃ ስታመጡ ከቲክቶክም ሆነ ሙሉ መረጃ ከዩትዩብም ሆነ ሙሉ መረጃ በጣም የሚያስጠላ መረጃ እንደዚህ የሌለ ውሸት የሆነ በቃ አላ አይደል፣ የእሱን ስም ለማስጠቆር ባይዘወይ ለእሱ ገንዘብ ተላከ ስትሉ ማለት ነው ሀይሚ የምትዝናነው አብራ ነው የምትበላው አብራ ነው እሷም እንዳለችበት ማወቅ አለባችሁ። ምክንያቱም ሀይሚ ጥሩ ለመባል የብሩክን ስም ለማጥፋት እየጣራቸው ከሆነ አንድ ላይ እስካሉ ድረስ አንድ ላይ ነው የሚጠየቁት። ገባችሁ? ሰው ዛሬ እዚህ ጋር ቃልዬ ለእውነት ተናግረሻል። እውነት ዛሬ ማን እንደመከረሽ ባላቅም ጥሩ ነገር ተናግረሻል። እውነት ነው ይሄ። የተሳሳተ መረጃ በቃ የማዳም ቅሞች ትዝ ይላችኋል። ከዚህ በፊት አብርሃም መኪና ተገዝቶለታል የማዳም ቅሞች ናቸው የገዙለት ብለውት፣ አስፋልት ዳር ነው ቁጭ ብሎ መልስ የሰጠው። ሶ ብሩኬ ማለት ነው የፈለጉትን ነገር ያውሉ። አንድ ብለህ ወጥተህ መልስ እንዳሰጥ ቤተሰቦች ይሄንን ሜሽን አድርጉለት፣ ለብሩክ እኔ ሚሽን አድርግለታለሁ። መልስ መስጠት በፍጹም አይጠበቅበትም። የፈለጉትን ነገር ያውሩ፣ ያወራ ማለት ነው፣ የትም ነው የሚቀረው። አንተ ግን ስኬት ሁሌም ከፍታ ላይ ነህ። ሶ ዛሬ ቃልዬ፣ ጥሩ መልእክት ነው ያስተላለፍሽ። እውነት ነው ሰው ወዶ ከተደፋ ወዶ፣ ወደሽ ከተደፋሽ ምንድን ነበር ባልተረቱ። እውነት ነው፣ ትክክል። እውነት ዛሬ ማን የመከረሽ? ከብሩክ ግን ጎን ከእውነት ጎን ቆምሽው። በቃ እውነትን እየተጋፈጣችሁ የሃይሚና የብሩኬን አንድነት የምትፈልጉ ከሆነ ይሄ ትክክለኛ መልስ ነው። በዚህ አጋጣሚ ቃልዬ፣ ይሄ ሃይሚና ብሩኬ ነገ እንደማይለያዩ ሁላችንም እናቃለ። ግን ተለያይተው እንደማይለያዩ እያወቅን የሆነ ኮሽታ ሲፈጠር፣ በተለይ ዩቲበር ሆነን ማለት ነው፣ ዩቲበር ሆነን ይሄ ስራ የማይገባችሁ ሰዎች አላችሁ ብዬ አልጠረጥርም። ቲክቶክ ላይ ሶኬ የማይገባቸው ሰዎች ሊኖሩ ይችላሉ። የማይገባቸው የሚገባቸው ሰዎች ደግሞ አሉ። በጣም ስማርት የሆኑ አንዳንድ ደግሞ ዝም ብሎ በስሜታቸው የሚነዱ ስዶች አሉ። ለምሳሌ የሚሳደቡ ማለት እንደዚህ ገንዘብ ገንዘብ ተልኮለት ሀያ አራት ሰዓት እየሰራችሁ ብሩክ ወንድ ነው ወይ ምትሉ፣ ወንድነቱን መቼስ ሱሪውን አውልቆ ለእናንተ ማሳየት የለበት ከሀይሚ ውጭ ከሀይሚ ውጭ ሱሪውን ማውለቅ አይጠብቅበት። ማለት እንዲህ ምድረት ቲክታከር ላይ ወንድ ነህ እንዲያው ናንተ ከሴት ጋር ሞፎካከር ምናምን ምናምን እንዲ፣ እሱ ምንም እኮ ያለ አርፎ እኮ ውጭ ነው ያለው እኮ አርፎ ወንዱ ሲደውልለት ትላንትና መጣ። በቃ ከዛ ውጪ ከሃይሚጋም እየተደዋወለ አይደለም፣ ሃይሚጋም እየሄደ አይደለም፣ እሷም እያገኘችው አይደለም። ሲፈልጉት ብቻ ሲጠሩት እየመጣ ነው እንጂ እሱ እኮ ምንም ያደረገው ነገር የለም፣ አይደል እንዴ? ስለዚህ ስራ እንደሆነ እያወቃችሁ ከሆነ ለምንድን ነው በሱ ላይ እንደዚህ ገንዘብ ተልኮልሃል፣ የማዳም ቅሞች እንዲህ አድርገዋል፣ ካሰጣችሁ፣ እሱ ኦኬ፣ በጣም ደስ ይላል። አሁን ጨምራችሁ ስጡት። ካካውንታችሁ መጥቶ እኮ አልወሰደም ይሄ ልጅ አይደል እንዴ? የሰው ልጅ ለውጥ በዚህ ልክ ጥላቻ በጣም አያስጠላም? በዛ በእናንተ ቤት ኢየሱስም የጠለሽ መስሏችሁ። እንደው ብሩኬ ማለት ነው ይሄ። በዚህ አጋጣሚ ይሄን ቪዲዮ ልትሰማው ትችላለህ፣ ሜሽን ስለማደርግ አንድ ብለ በዚህ ዙሪያ የሰጡ ቢኖር ለራሱ ወጣ ምንም አይነት ነገር ማስረዳት አንተ አይጠብቅብም፣ ምንም ማለት ነው። ሲጀመር ከላካችሁለት ብር እሱ ላጉልኝ አላላችሁ ማለት እንዴ፣ ራሳችሁ ወዳችሁ አካውንቱን ጠይቃችሁ ላስገባችሁት ገንዘብ ዛሬ እሱ ተጠያቂ ነው። ዛሬ ከሃይሚ ጋር ተጣላ ብለሽ ነው የምትጠይቂው። በዛን ሰዓት ከሃይሚ ጋር ኮ ነው የበላው ኮ እንዲከፍልሽ ከፈለግሽ ኮ ከሃይሚም ኮናት የምትከፍለው። ሃይሚን እየደገፍሽ ከሆነ ተሳስተሻል። ምክንያቱም በዛን ሰዓት አብሮ ስለሆኑ አብሮ ይጋበዛሉ፣ አብሮ ይለብሳሉ፣ አብሮ ታክሲ ይሄዳሉ፣ አብረው ነዳጅ ጋዝ ይሞላሉ። ገባሽ? ይሄ ብድር ከላክሽ ማለት ነው። እና አይመለከተውም። እሱ ላክሽ አላክሽ የማዳም ቅሞች ላኩ አላኩ ደግሞ ላኩ ያሏቸው ልጆች እንደኔው አድናቂዎች ናቸው። እግዚአብሔርን እዚህ ጋር ፎቶቸውን ባወጣው ራሱ ቪዲዮ ደርሶኛል። አቀናባብረው ምናምን ማለት ነው። ብር ላኩ የተባሉት እንደኔ አድናቂዎች እግዚአብሔርን አድናቂዎች ናቸው። ማንም ሰው የሆነ ብሩክን መጥፎ ነገር የሚናገር ሲሆን አስተካክል፣ እንደዚህ ሁን ብሩክ እንዲህ ቦታ የለም እንዲህ ቦታ አይውልም ብለው እግዚአብሔርን የማያበረታቱት ቲክቶከር ናቸው እነሱና ያሉት እነሱ ደግሞ እኔ ጥንቅቅ አድርጌ ነው የማውቃቸው። ምንም አይነት ነገር ሀታ ገስት ላይ እንኳን ሲገባ ቲክቶክ ላይ ማለት ነው። አባ እንኳን ስተው ያውቁ ምክንያቱም ቤተሰቦቻቸው ሊረዱ ነው የመጡት። እሱ እንዲለወጥ ቻናሉን ላይክ፣ ሰብስክራይብ፣ ሼር ያደርጋሉ። እሱም በመጥፎ ነገር ስሙን የሚያጠፋ ሲያዩ ያጋልጣሉ፣ ሼር ያደርጋሉ። ከምታደርጉት ነገር ተቆጠቡ ብለው የወንድምነት ጥጋቸውን የሚያደርጉ ልጆች ናቸው። እግዚአብሔርን ከፈለጋችሁ እዚህ ጋር ቆይ ላስገባላችሁ። እግዚአብሔር ውሸት ምንም ብር አላኩም፣ በደንብ ነው የማውቃቸው እነሱ ማለት ነው አይነት ትችላላችሁ። ላኮ የተባሉት እነዚህ እነዚህ ልጆች ደግሞ ፎሎዌ ናቸው። ጀስት ብሩግም ያጠፋ ብሩክ አጠፋ፣ ሃይሚን ሲያጠፉ ሃይሚ አጠፋች የሚሉ እንዲሁም ላይቭ ላይ ሲመጡ ጋስት ላይ ፍቅራቸውን የሚገልጹላቸው በጣም የሚያደንቋቸው ወደፊት አብረው እንዲቀጥሉ በጣም የሚያበረታቷቸው ኦዲየንሶች ናቸው። እነዚህ በጣም ለኔ ፎሎዌ ናቸው። በጣም ሪስፔክት ያላቸው ናቸው። ማንንም አይነኩ፣ ማንንም አይሰድቡ። እንግዲህ ላኮ የተባሉት እነዚህ ናቸው። እናንተ ስለምታዩኝ ይሄን ቪዲዮዬ ማለት ነው ለብሩኬ አድርሱለት አድርሱለት በውሸት የሰው ስም ለማጠልሸት የሰው ስም ለማቆሸሽ እናንተ ሃይሚን ደገፍኩ ብላችሁ ነው አሁን ብላችሁ ነው ጀስት ቢላክ እንኳን በዚህ ሰዓት አይደለም የሚወጣው፣ በዚህ ሰዓት አይደለም የሚወጣው በማለት በሰላም ጊዜ በሰላም ጊዜ የት ነበራችሁ? ዛሬ ስለተጣላ ብሩክ ልታስጠቁሩ አይሳካም። አይሆንም። አይመጥናችሁም። አይመጥናችሁም። እንዴ ራሳችሁ ወዳችሁ ከላካችሁ ይሄ ልጅ እኮ አይጠየቅም እኮ ምንም አያገባው። ስለዚህ ብትጠነቀቁ በጣም የተሻለ ነው። ሶ ቀልዬ ለሃይሚም የገጠምሽው ግጥም ደስ ይላል። በዚህ አጋጣሚ ሃይሚና ብሩኬ እንደሚታረቁ እያወቅሽ ነገ አብረው እንደሚሆኑ እያወቅሽ፣ አንዳንዴ አይኖ ስሜታዊ ስንሆን ብዙ ነገር ልናገር እንችላለን። ግን ቪዲዮውን አይተን ወዲያው ከምንፈርድ ማለት ነው ተረጋግተን፣ በቃ አደለ፣ ቪዲዮውን ከተሰራ በኋላ ትንሽ ቆይተን ምናምን ጭንቅላታችን ብዙ ነገር ሊያስብ ልንናገር እንችላለን። ብዙ ጊዜ ቪዲዮ እንደተለቀቀ ወዲያው አይተሽ ወዲያው ስለምትሰሪ ብዙ ጊዜ የሆነ ንግግሮችሽ ይዛቡብሻል እና፣ በዚህ አጋጣሚ ብታሰካኪ በጣም ደስ ይለኛል። ምክንያቱም እኔ ከምንሰዳደብ ብዙ ኦዲንሶችም ተይሲስ ብለው ስላሉኝ እኔ ትቻለሁ፣ በቃልዬ ቪዲዋንም አላይም። ዛሬ ግን እንደጋጣሚ ሼር አድርገውልኝ ብሩክ ብር ተላከ በሚለው ጥሩ አመለካከት ነው የሰጠሽው ሰው። ይሄ ማለት እንግዲህ ለሃይሚ ጎኗ እንዲሆን ትፈልጊያለሽ ማለት ነው። ጠላት አይደለሽ ማለት ነው ሰው። እኔ ግን ጠላት ነው የምትመስኝ ሰው። ጠላት ብትሆኝ ደግሞ ይሄን ነገር አታስቢ። ስለዚህ ለሃይሚ ይሆናታል ብሩኪ ማለት ከብሩኬ በላይ እኔ ለሃይሚ አስባለሁ ብለሽ ቪዲዮ መስራት የለብሽም ምክንያቱም ማንኛችንም ከብሩክ ሌላ ለሀይሚ የሚያስብ የለም። ከሀይሚ ውጭ ለብሩክ ማንም ሰው የሚያስብ የለም። እኛ ቪዲዮ እንስራ እንጂ ማንም በነሱ ማለት እነሱ በችግራቸው ጊዜ ማንኞቹም እዛ ተደጋግፈው ነው ያሉት። ስለዚህ እኛም ደግሞ በስደት ሀገር ጥሩ ነገር ሰርተን በተለይ ዩቲዩበር የሆናችሁ ሰዎች እነሱን ማበረታታት ምክንያቱም ስራውን ታቃላችሁ ይገባችኋል። እንደዚህ ውሸት ነገር ስታገኙ ማጋለጥ ዩቱብ ቻናልም ከሆነ ቲክታከርም ከሆኑ እስከ አካውንታቸው እስከ ስማቸው ማጋለጥ። እንደዚህ በቃ እነዚህ እንደ እነዚህ አይነቶቹ ነገር እኛ ልናስወግዳቸው እንችላለን። ምክንያቱም ውሸት መሆኑም ማስረዳት መቻል አለብን። እስከምንወዳቸው ድረስ ማለት ነው። ሶ ሀይምና ብሩኬ ነገር መገናኘታቸው አይቀርም። ይሄን ነገር ካወቅሽ ቃልዬ አትሽ ወጂ እስካሁን ለነበ በረው ነገር ብታስተካኪ በጣም የተሻለ ነው። ምክንያቱም ማንም ሰው በሚሰራው ቪዲዮ ላይ ሀሳብ መስጠት ይቻላል። ያ ሀሳብ መስጠት ያንን ሰው ዝቅ አረግ ነው ምናምን አይደለም። ግን ሌላ ትርፍቃል መናገር ብልግና ነው። ትርፍቃል ትርፍቃል ለምሳሌ እ ምን ልበላችሁ ለምሳሌ እኔ አሁን በቀደም ቃልዬ ብሩኬን ሰደበችው ብዬ ሀይሜን ማበጠሪያ የላት ድሮ እንዲህ ናት ምናምን ብዬ ነበር። ግን ቲክታክ ላይ ሄዶ ስሰማው አስጠላኝ። ምክንያቱም ብሩኬ አሁን እሱን ሲሰማው፣ እኔ አሁን ለብሩክ ብዬ ነው ያን የተናገርኩት፣ ብሩክን ስለሰደበችው ብዬ ነው የተናገርኩት። ኖ በኋላ ግን ሳስበው፣ በእሷ ቦታ ሆኜ ሳስበው በጣም ጥሩ አይደለም። ከዛ በኋላ በቃ እኔ ከአሁን በኋላ ቃልዬን አልከታተልም አልኩ። ከዛ በፊት ግን እንደዚህ አይነት ቃል እኔ ተናግሬ አላውቅም። በቪዲዮዋ ላይ ግን ሀይሚ ይሄን ባታረጊው ይሄን ባታደረጊ ላል፣ ለምሳሌ ሀይሚ ጥፊት ባታ ነበር ጥፊ አቁሚ ያልናት፣ አሁን ጥፊ አቆመች። ግን እኮ ያ ጥፊ ቅንብር ነው። ነገር ግን ለእኛ ኮንፈርት አልተሰማንም አቆመች። ሶ አሁንም ብሩኬ በሀይሚ ላይ የሆነ ነገር ቢያደርግ ብሩኬ እንደዚህ አታድርግ ብለን መስራት እንችላለን። ይሄ ግዴታ አስተያየት የሚሰጥበት ስለሆነ ማለት ነው። ውድ ቤት ሰዎች ሰዎት ትረዱኛላችሁ ብዬ ተስፋ አደርጋለሁ። እንደዚህ አይነት ውሸት ውሸት ሲመጣ ማጋለጥ ብሩክ አለማየሁ አይደለም የማዲያም ቅመሞችን ገንዘብ ለራሱ ምን አቶ ምን አቶ ዱባይ ሲሄድ ፍርቱና ናት ትኬት የቆረጠችለት ብላችሁ ስታሽቃብጡ ስታሽቃብጡ ለራሴ ያላንስም አላችሁ እናንተ። ቆይ እንዴት ነው የምታስቡት? እሱን እንዴት የሰው ልጅ በቃ መቄር እንደዚህ ያንጨረጭራል፣ ያስቀናል፣ ያንገበግባል። ኧረ ሰከን በሉ፣ ረጋ በሉ። ሰከን በሉ። እንዲ ምን ነው እሱ ብቻ ነው እንዲ ወንድም ይታያችሁ። ምንድነው ይሄን ያክል ሌላ ታውም እንዴ! ሰከን በሉ፣ እስኪ ረጋ በሉ ቤተሰቦች። እንደዚህ አይነት የምታስቡ ቤተሰቦች ተረጋጉ። ደግሞ እንኳ አንድ አይደሉም፣ አምስት ስድስት ሰባት ይሆናሉ። ግን ከአምስት ስድስቱ ጥላቻ የአስር ሰው ፍቅር ይበልጣል። ይሄንን አምናችሁ ተቀበሉ። የኛ ቀብራራ ዘና በልባቸው ቀጥልበት። እኛ እስካለን ድረስ ማንም ዝቅ ነው ያደርግህም ብዙ የሚወዱ እህቶች አሉ። በዚህ አጋጣሚ የጠሉህን ብቻ አትያቸው። ሰው ለዚህ ነገር ምንም አይነት ምላሽ መስጠት የለብህም ብሩክ። ምላሽ እንዳሰጥ ቲክታከሮች ሸር አድርጉለት። ምክንያቱም የናንተ ያድናቂዎች ስም ነው፣ ሰጣችሁ ተብላችሁ የታማችሁት እናንተ ደግሞ እንደማሰጡ 100% አቃለሁ። በአሁን ሰዓት ማን ነው ብር የሚሰጠው? በአሁን ሰዓት ድሮ ቀረ እኮ በድሮ ድሮ እንደዚህ እንትን በሌለበት ባልሰለጠነበት ጊዜ ድሮ ቀር። አሁን እኮ ስጡኝ ብላችሁ ለምናችሁ ለራሱ ምታቆ ሰው ካልሆነ በስተቀር ማንም አይሰጥም፣ ማንም አይሰጥም። ጊዜው ነቃ እኮ፣ ግን እናንተ አልነቃችሁም። እስካሁን እዛው ናችሁ። ለመንቃት ሞክሩ በመጀመሪያ ማለት ነው። ከእንቅልፋቸው ሳትነቁ የሰው ስም አታጥፉ። እሱ ሰርቶ ተለውጦ እየለወጠ ነው ያለው። እሺ፣ ምድረቅ ከብት ሁላ ማለት ነው። ከብት በግ አታስቡ። ጭንቅላታቸው አይቀየር። ዛሬ ምዛው፣ ነገ ምዛው እ? ምን ባለማየሁ ልጅ ላይ ምላሳችሁ ሁሉ ሁሌ 24 ሰዓት ይጎተታል። ሌላ ሰው አታውቁም እንዴ? ሌላ ወንድ የለም እንዴ? አሉ ሂዱ፣ ሂዱ። እነ ቤኪ አሉ፣ እነ ማራኪ አሉ፣ እነ ብዙ ሰዎች አሉ። እነሱን አታዩም እንዴ? እናንተም ምንድነው ብሩኬ ላይ ብቻ ችክ ብላችሁ ቀራችሁ? ተንቀሳቀሱ። አንዳንዴ ስትንቀሳቀሱ ስትቀሳቀሱ አዳዲስ ነገር ታያላችሁ። እና ይች ልጅ ውሸቷን ነው የላከ የቪድ ብር ተልኮ ምናምን ያለችው ማለት ነው። ሰው ከተላከለትም ደስ ይለናል እኛ እንዴ። ማን አባሽ ላኪ ያለሽ በአካውንቱ አስገብተሽ እኛ ምን አገባን ምን አገባን? ይመለከታል እንዴ? ቆዳ የሆነች ደግሞ ንግግሯ ራሱ ሲያስጠላ። በዚህ አጋጣሚ ፎቶዋን ካገኛችሁት ላኩልኝ። በፎቶዋ ራሱ መስራት ትፈልጋለሁ። ምክንያቱም እንዲህ አይነት ውሸታ አስመሳይ ከጨረቃ ፋሚሊ ኢግኖር መሆን አለበት እና ቃልዬ፣ ለዚህ ንግግርሽ አመሰግናለሁ። በእርግጠኝነት ቤተሰብም ጥሩ ኮመንት የጻፈልሽ ብታስተካኪ፣ በጣም የተሻለ ነው የሚመስለኝ። ምክንያቱም ለማይለያይ ሰው እኛ መጥፎ ነገር ባንናገር በመካከላቸው በጣም ጥሩ ነው ብዬ አስባለሁ። የኔ ውድ ቤተሰቦችም በእናንተ ምክር እኔ ተቀይሬ ያለሁ ምንም አይነት ነገር ጥፋት አላጠፋም፣ አልሳደብም። ግን በቪዲዮ ላይ ሀሳብ መስጠት ይሄ ግዴታ ነው። የኔ ውድ ቤተሰቦች። ከዚህ በኋላ ስህተት እንደማይፈጠር ተስፋ አረጋለሁ። ቃልዬ። አመሰግናለሁ ቤተሰቦችም፣ መልካም ቆይታ ይሁንላችሁ። እዚችን ግን የብሩክን ስም ያጠፋችሁ ገንዘብ የማዳም ቅመሞች ይልካሉ ያለችውን ግን መውጣት አለበት። የምታውቁ ካላችሁ ፎቶዋን ብትልኩልኝ ደስ ይለኛል፣ በዚህ አጋጣሚ ማለት ነው። አመሰግናለሁ፣ የኔ ውድ ቤተሰቦች ባይ።